አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የይት ቤተሰቦች ድም ሰላም ሰላማችሁ ይብዛ፣ በያላችሁበት። ዛሬ ይዤላችሁ የመጣሁት ፕሮግራም ስለ ወታደር ይሆናል። ይሄ ደግሞ የእናንተው ጥያቄ ነው። ብዙዎቻችሁ ስለወታደር ወታደር ታለማላችሁና የወታደርን ህልም በተመለከተ ራሱን የቻለ ቪዲዮ ለማስደመጥ ነው የመጣሁት ማለት ነው። እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ ውዶች። ይሄ ላይክ ትንሽ እየቀነሰ ነው። ወይም ደግሞ በጣም ጥሩ የሚማርክ ኮሜንት አለ፣ ግን ላይክ ደግሞ ብዙም አይደለም። አላውቅም፣ እንግዲህ ያው እየረሳችሁን ነው ብዬ ማስበው ግን፣ ሳትረሱ ላይክ ማድረጋችሁን አትርሱ። አብራችሁ ይቆዩ። በህልም የታሰረ ሰው ማየት። አንድ የህልም አላሚ ማንኛውም ሰው የታሰረ ሰው ከእስር ሲያመልጥ መመልከት ነፃነቱን ከሚገድቡ ውስንቶች እንደሚላቀቅና ነፃነቱን እንደሚያገኝ ያመለክታል። በሌላ በኩል ደግሞ ህልም አላሚው ያለ አግባብ ሲታሰር ከተመለከተ ወይም ያለ አግባብ ስለመታሰር ከተመለከተ በሚያምናቸው ሰዎች ኢፍትሃዊ እና ፍትሃዊ መከራዎችን እንደሚያሳልፍ ያመለክታል። ከእስር ቤት ስለመፈታት ህልም ማለም ደግሞ ዕዳ መክፈልና ቀውሶችን ማቃለልን ጨምሮ በህይወቱ ላይ የተጫኑትን አንዳንድ ግጭቶች ወይም ብስጭቶች ያስወግዳል። አንድ ህልም አላሚ በህልሙ ማንኛውም ሰው በመሰቃየት መታሰርን ካለመ በእውነተኛ ህይወት ውስጥ የሚያሳልፋቸውን አሳዛኝ ገጠመኞች አመለክታል። አላሁ አለም። አንድ ህልም አላሚ በህልሙ ሰራዊቱ እየያዘው እንደሆነ ካለመ ጠንክሮ እየሰራና የተከበረ ቦታ ለማግኘት ያለማቋረጥ መጣሩን ያመለክታል። ነገር ግን ህልማላሚው ፖሊሶች እየያዙት እንደሆነ ካለመ ይህ ማለት የተትረፈረፈ መልካምነትና የተትረፈረፈ ገንዘብን ከአደጋ መጠበቅን ያመለክታል። አንድ ህልማላሚ ወንድ በህልሙ ሌላን ሰው ሲይዝ ከተመለከተ በእውነተኛ ህይወቱ ቆንጆ ሴት አግብቶ በዛም በትዳር ህይወት ውስጥ ደስተኛ ህይወት እንደሚኖር ያመለክታል። አንድ ህልማላሚ በህልሙ እንደተያዘ እና ከዛም እንዳመለጠ ከተመለከተ ቀደም ሲል በሰራው ወንጀል ተጸጽቶ ወይም ተውበት አድርጎ ከእንደገና ወደነበረበት ነበረበት ወንጀል ይመለሳል ማለት ነው። በወራሪ ኃይሎች መታሰርም አለም በገንዘብ ችግር እና ከባድ ቀውስን መጋፈጥን ያመለክታል። እንደ አላ ፈቃድ ግን እነዚህ ችግሮች ይወገዳሉ። አላሁ አለም አንድ ባለትዳር ወንድ እንዴት ታሰረና ከዛም እንደተለቀቀ ከተመለከተ ወይም ሌላ ሰው ባለትዳር የሆነ ወንድ እንደታሰረና እንደተለቀቀ ከተመለከተ፣ ይህ ማለት ህልማላሚው ራሱ ከተያዘና ከተለቀቀ የሚያጋጥመው ጭንቀት እንደሚያበቃ ያመለክታል። ያ የምናውቀው ሰው ከሆነ ደግሞ የታሰረውና የተፈታው ያ ሰው ካለበት ጭንቀት እንደሚላቀቅ ያመለክታል። አንድ ህልማላሚ በህልሙ ጓደኛው እንደታሰረና እብድ እንደሆነ ከተመለከተ በህይወቱ ውስጥ የገንዘብ ግዴታዎችና ጭንቀቶች እንደሚገጥሙት ያመለክታል። ነገር ግን አንድ የህልማላሚ በህልሙ የማይታወቅ ሰው ከእስር ቤት ሲለቀቅ ከተመለከተ ህልሙ ያጋጠሙትን ጭንቀቶች መጨረሻና በህይወቱ ውስጥ አዲስ የደስታ ምዕራፍ መጀመሩን ያመለክታል። አንድ ህልማላሚ በጦርነት ውስጥ ምርኮንና መታሰርን ማለትም መማረክንና መታሰርን ካለመ በሀገሪቱ ውስጥ በሙስና ምክንያት መበላሸትን ያመለክታል። ህልሙም ህልማላሚው ራሱ የሚሰቃይበትን ድህነት ይጠቁማል ማለት ነው። በጦርነት ጊዜ ህልማላሚው እራሱ ሲታሰር ከተመለከተ በችግርና በጭንቀት ውስጥ እንደሚወርቅ ያሳያል። አላሁ አለም። አንድ ህልማላሚ በህልሙ በጦርነት ጊዜ ዑለማዎች ሲታሰሩ ከተመለከተ በሰዎች ዘንድ ያለው እውቀትና ድንቁርና መጥፋትን ያመለክታል። በህልም ውስጥ የታሰሩት ሸህዎች ከነበሩ ደግሞ የተሳሳተ አስተሳሰብ መስፋፋቱንና ሙስና መጨመሩን ያመለክታል። ማንኛውም ሰው በጦርነት ጊዜ ከመሬት በታች እንደታሰረ ከተመለከተ ለሞት ወይም ለደካማነት ሊታመም ይችላል። አላሁ አለም። ህልማላሚው በወታደሮች የተያዘ ከሆነ ህልማላሚው የተከለከሉ ድርጊቶችን ስለፈጸመ ሊጋለጥበት የሚችለውን ትችትና ወቀሳ ይገልጻል። እንዲሁም በጦርነት ውስጥ የታሰረ መሪ መመልከት ትርምስ አገሪቱን እየያዘ መሆኑን ያሳያል። እስረኞቹ የጠላት የቤተሰብ አባል ከነበሩ ደግሞ ደካማ በበሽታ የተጠቁና እንክብካቤ እንደሚያስፈልጋቸው ያመለክታል። በጦርነት ጊዜ እስረኞች ሲገደሉ ማለም በሀገሪቱ ያለው የፍትሃዊነትና ደህንነት መስፋፋትን ያመለክታታል። ህልማላሚው ራሱ እስረኞችን ሲገድል ከተመለከተ ህልማላሚው በመጥፎና አሳፋሪ ድርጊቶች ውስጥ መሳተፉን ያሳያል። አላሁ አለም። ከዚህ በመቀጠል ደግሞ ስለ ወታደራዊ ልብስ እናወራለን። አንድ ህልማላሚ በህልሙ የሚያውቀው ሰው በወታደር ልብስ ወይም ዩኒፎርም ውስጥ ከተመለከተ ይህ ሰው ምኞቱን እንደሚፈጽም ያመለክታል። አንድ ወንድ በህልሙ የወታደራዊ ልብስ የለበሰን ሰው ሲመለከት ወደ ወታደራዊ ኮሌጅ ለመድረስ እንደሚመኝ ያመለክታል። እናም አንድ ሰው በህልሙ አንድ ሰው ወታደራዊ ልብስ ለብሶ ካየ ህልማላሚው ወታደራዊ ኃይል ውስጥ የሚሰሩ ብዙ ጓደኞች አሉት ማለት ነው። አንድ ወንድ በህልሙ የወታደር ልብስ ለብሶ ከተመለከተ ወደፊት ትልቅ ቦታ ላይ ለመድረስ ተስፋ እንዳለው ወይም የተረጋጋ ስብዕና እንዳለው፣ የመቆጣጠርና የመግዛት ችሎታ ያለው ስኬታማ ሰው ለመሆን እንደሚፈልግ ያመለክታል። እንደ ኢማም እቢን ሲሪን አተረጓጎም የወታደር ዩኒፎርም የለበሰን ሰው ማለም አንድ ህልማላሚ በህልሙ በእውነታው ዓለም ከተጨቆነ እና ከተበደለ እናም በህልሙ አንድ የወታደር ዩኒፎርም የለበሰ ሰው ከፊቱ እንደቆመ ከተመለከተ ምናልባት የተጨቆኑ ሰዎች እድልና የህዝቡ እውነት መገለጥ ምልክት ሊሆን ይችላል። አንድ ሰው በህልሙ ወታደራዊ ልብስ ለብሶ ማለም ተመልካቹ ወይም ህልማላሚው በህይወቱ ውስጥ ፈተናና ጀብዱ የሚወስድ ሰው መሆኑን ያመለክታል። በህልም ውስጥ ብዙ ወንዶች የወታደር ልብስ ወይም የወታደራዊ ዩኒፎርም ለብሰው መመልከት እናም በህልማላሚው ፊለፊት ፊት ለፊት በመስመር ላይ ቆመው ማየት ምናልባት ህልማላሚው በነፃነት የተገደበ እና ሀሳቡን መግለጽ የማይችል መሆኑን ያሳያል። በህልም ወታደራዊ ዩኒፎርም የለበሰ እንግዳን መመልከት ከግዙፍ መጠን በላይ እና ከአካሉ ላይ ሲወድቅ በህልም አላሚው መንገድ ላይ የሚቆሙ አንዳንድ ችግሮች መኖራቸውን ያመለክታል። አንዲት ያላገባች ሴት ወታደራዊ ዩኒፎርም የለበሰ ሰው ከጎኗ ቆሞ እንደነበረ ካለመች ጠንካራ ስብዕና ያለውና ኃላፊነትን መውሰድ የሚችል ልታገባ ትችላለች። አንዲት ያላገባች ሴት በህልሟ ወታደራዊ ዩኒፎርም የለበሰ ሰው ሲያናግራት ከተመለከተች ትልቅ ቦታ ያለው ሰው እሷን ማግባት እንደሚፈልግ ያመለክታል። አንዲት ያላገባች ሴት በህልሟ አንድ ወታደራዊ ዩኒፎርም የለበሰ ሰው ተኩሶ ሲመታት ከተመለከተች በምትሰራው የተሳሳተ ድርጊት ምክንያት በቤተሰቧ እንደምትቀጣ ያመለክታል። አንዲት ያላገባች ሴት በህልሟ የውትድርና ዩኒፎርም የለበሰ እንግዳን ከተመለከተች የምትፈልገው ቦታ ለመድረስ የሚረዳ ሰው መኖሩን ያሳያል። ያላገባቸዋ ሴት በህልሟ የውትድርና ስራ እንደተቀበለች ካለመች ያላትን ጠንካራ ስብዕና ያመለክታል። ትክክለኛ ውሳኔ የማድረግ ችሎታም አላት። ያላገባቸዋ ሴት በህልሟ የውትድርና ስራን እንደተቀበለች ስታለም በብዙ መልካም ባህሪ እንደምትገለጽ ያመለክታል። ህልም አላሚዋ ያላገባቸዋ ሴት በውትድርና ስራ ውስጥ ተቀባይነትን እንዳገኘች ካለመች ኃላፊነትን እንደምትቀበልና ለሀላፊነቷን ለሀላፊነቷ ብቁ እንደሆነች ያመለክታል። አንዲት ያላገባች ሴት በህልሟ ፖሊስን ከተመለከተች መዘዝን፣ ግፊትን፣ የቤተሰብ ችግርን ማስወገድን ተብሎ ይቆጠራል። ያላገባችው ሴት በህል ወደ ቤት ፖሊሶች ሲገቡ ከተመለከተች በሚቀጥለው ጊዜ ውስጥ የተረጋጋና አስተማማኝ ህይወት ትጀምራለች። ህልማን ለሚዋ ያላገባቸዋ ሴት ከፖሊስ ጋር በሰላም እንደምትነጋገር ከተመለከተች ጠንካራ ባህሪ ያለው ሰው እንደምታገባና ከሱ ጋር በደስታ ህይወቷ እንደምትመራ ያሳያል። አንድ ወታደራዊ ልብስ የለበሰ ሰው ወንድን ስትመለከት አንድ ባለትዳር ሴት የልጆቿን የበላይነት ያመለክታል። እናም ወደፊት ትልቅ ቦታ ላይ ይደርሳሉ። ባለትዳሯ ሴት በህልሟ የወታደራዊ ልብስ የለበሰ ሰው በቤት ውስጥ እንዳለ ከተመለከተች ባለቤቷ በስራ ቦታው ከፍተኛ ቦታ እንዳገኘ ያመለክታል ወይም አዲስ ስራ ማገኘት እንደሚችል። አንድ ባለትዳር ሴት በህልሟ የወታደር ዩኒፎርም የለበሰን ሰው ስትመለከት ካለመች ምናልባትም ከልጆቿ አንዱ ወደ ወታደራዊ ኮሌጅ እንደሚቀበል እና ፈተናዎችን ማለፍ እንደሚችል ያመለክታታል። ህልማላሚዋ ባለትዳራዋ ሴት ያየችው ወታደራዊ ልብስ ቢጫ ከነበረ የቤተሰብ አባል ህመምን ያመለክታታል። በህልም ወታደራዊ ዩኒፎርም የለበሰን ሰው ማየት ለነፍሰጡር ሴት። ነፍሰጡሯ ሴት የወታደር ዩኒፎርም የለበሰን ሰው ከተመለከተች በሰላም እስከምትወልድ ድረስ ብዙ ነገሮችን እንደምታሸንፍና ጥንካሬዋን ያመለክታል። ነፍሰ ጡሯ ሴት በህልሟ ወታደራዊ ዩኒፎርም የለበሰ ሰው ከቤት ውስጥ እንዳለ ካለመች ባሏ የመውለጃ ጊዜዋ እስከሚጠናቀቅ ድረስ ከጎኗ ሆኖ እንደሚደግፋት ያሳያል። የወታደር ዩኒፎርም የለበሰን ሰው ማየት ለነፍሰ ጡር ሴት ሕፃኑ ወንድ እንደሚሆንና ትልቅ ቦታ ሊደርስ እንደሚችልም ያመለክታል። ወታደራዊ ዩኒፎርም የለበሰን ሰው ስትመለከት ማለም የምግብ አቅርቦትና መልካም ስራ መጨመርን ያሳያል። በህልም ወታደራዊ ልብስ የለበሰን ሰው ማየት ለተፈታች ሴት፣ የተለየች ሴት በህልሟ ወታደራዊ ዩኒፎርም የለበሰን ሰው ስትመለከት የመጪዎቹ ቀናት ለእሷ የተረጋጋና አስተማማኝ እንደሚሆን ያመለክታል። አግብታ የፈታች ሴት በህልሟ ወታደራዊ ዩኒፎርምን ከተመለከተች መልካም ስም እንዳላትና ሰዎች ስለእሷ ጥሩ እንደሚያወሩ ያመለክታል። አንድ ሰው ወታደራዊ ዩኒፎርም እንደለበሰ ከተመለከተች አግብታ የፈታችዋ ሴት የማንም እርዳታ ሳያስፈልጋት ለልጆቹ ኃላፊነት እንደምትወስድ ያመለክታታል። እናም ህልሙ ወደ አዲስ ስራ እየተሸጋገረችና ጠንካራ እንደሆነች ያሳያል። አግብታ የፈታች ሴት ህልሟ የድሮ ባሏ ወታደራዊ ዩኒፎርም እንደለበሰ ካየች ጠንካራ ባህሪ ያለውና መልካም ሰው መሆኑን ያሳያል። እናም እሷ በግል እንደበደለችው ይጠቁማል ማለት ነው። አግብታ የፈታች ሴት አንድ የምታውቀውን ሰው ወታደራዊ ዩኒፎርም እንደለበሰ ካለመች ከእንደገና ከሌላ ሰው ጋር እንደምትጋባ እና በሰላም እንደምትኖር ያመለክታል። አግብታ የፈታችዋ ሴት በህልሟ ወታደራዊ ልብስ ለብሳ ከተመለከተች በመልካም እና በመልካም ባህሪ እንደምትታወቅ ያመለክታል። በደንብ የምታውቀው ሰው ወታደራዊ ዩኒፎርም ለብሶ ከተመለከተች ከባል ቤተሰብ ጋር ያለውን ችግር ለመፍታት ከጎኗ እንደሚቆም ያሳያል። በሕልም ወታደርን ማየት ማንኛውም ሰው በሕልሙ ወታደርን ከተመለከተ በባህሪው ጥንካሬ መሰረት ከጠላቶቹ ላይ ያለውን ድል ያመለክታል። ህልማላሚው የጦር ሰራዊት እንደሆነ ከተመለከተ በውሳኔው ውስጥ በጥሩ አስተሳሰብ እና በጥበብ ተለይቶ የሚታወቅ ጤነኛ ሰው መሆኑን ያሳያል። በህልም ወታደርን ያለመ ህልም ማላሚ ብዙ ትርጉም ሊኖረው ይችላል። በቅርቡ የሚፈልገው ምኞቱ ላይ መድረስንም ሊያመለክት ይችላል። አንድ ህልማላሚ በህልሙ ማንኛውም ሰው አንድ ወታደር እሱን ለመጠበቅ ከቤቱ ፊት ለፊት እንደቆመ ካለመ ህልማላሚው በሚቀጥለው ጊዜ ውስጥ የሚያጋጥሙትን ቁሳዊ እና ሞራላዊ መረጋጋት ያመለክታል። በህልም የፖሊስ ልብስ ማየት ምን ማለት ነው? እንግዲህ የወታደር ልብስ እና የፖሊስ ልብስ ይለያል። የወታደር ልብስ ማየት እስካሁን ምን እንደሆነ ተነጋግረናል። አሁን ደግሞ የፖሊስ ልብስ ማየት ምን ማለት ነው? የፖሊስ ልብስ ያለመ ህልማላሚ ማንኛውም ሰው ቁርጠኛ እና ትልቅ ፍላጎት ያለው ሰው መሆኑን ያሳያል። አንድ ህልማላሚ በህልሙ ከቤት ውስጥ ወታደራዊ ዩኒፎርም እንዳለ ካለመና ከዛም ሊለብስ ከፈለገ እና ያንን መፈጸም ካልቻለ ወይም ፍቃደኛ ካልሆነ ማለት ነው፣ የሚያጋጥሙትን መዘዞች ለማሸነፍ ያለውን ችሎታ ያመለክታል። ግን ብዙ ውሳኔዎችን ያደርጋል፣ በምንም አይጠቅምም። በህል የውትድርና ፍርሃት። አንድ ህልም አላሚ ማንኛውም ሰው ውትድርናን እየፈራ እንደሆነ ካለመ ኃላፊነትን መቀበል እንደማይችል እና ደካማ ሰው መሆኑን ያመለክታል። በሌሎች ላይ እንደተመካም ይኖራል። ህልማላሚው ወታደሮቹን እንደሚፈራና ከእነሱ ሲሸሽ ከተመለከተ በእሱ ላይ ሊደርሱ የሚችሉትን ጭንቀቶች እና ችግሮች ለመፍታት እንደሚሸሽ አመለክታል። ህልማላሚው በህልሙ ወታደሮቹን ሲፈራና ሲሸሽ ከተመለከተ እሱ ትክክለኛ ያልሆነ ነገር እያደረገ ነው ማለት ነው ወይም የተሳሳተ ድርጊት እየፈጸመ ነው ማለት ነው። በቁጥጥር ስር እንደሚውል ፍርሃትና ጭንቀት አድሮበታል ማለት ነው። ህልማላሚው ወታደሮችን ሲፈራ ከተመለከተ ማንኛውም ሰው ማለት ነው። ግዴለሽነትና ብልግና፣ ምክንያታዊ ያልሆነ አስተሳሰብ እንዳለው ያመለክታል። ህልማላሚው የውትድርና ስራ እንዳገኘ ካለመ የሚፈልገውን ሊደርስ እንደሚችል ያመለክታል። ህልማላሚው ተማሪ ከነበረና የውትድርና ስራ እንዳገኘ ከተመለከተ ምናልባት ለውትድርና ኮሌጅ ማመልከቱን እና በዛም ተቀባይነት ማገኘቱን ያሳያል። የውትድርና ስራን እንዴት ተቀጠረ ወይም እንዲያገኘ ያለም ህልማላሚ የፕሬዝዳንት ወይም የፓርላማ ቦታ ላይ ሊደርስ እንደሚችል ያመለክታል። ህልማላሚው የውትድርና ስራ እያገኘ እንደሆነ ሲመለከት በስራ ቦታው ላይ ማስተዋወቅና ብዙ ግቦች በሚያሳካበት አዲስ ፕሮጀክት መቀጠሩን ያመለክታል። በህልም የወታደራዊነት ስልጣን ያለው ሰውም አለ። አንድ ሰው በህልሙ ወታደራዊ ስልጣን ያለውን ሰው ከተመለከተ፣ ብዙ ተጽዕኖና ንብረት ያለውን ሀብታም ሰው ያመለክታል። እናም መቶኛውን ለድሆችና ለችግረኞች መርዳት አለበት። አንድ ሕልም አላሚ በሕልሙ ወታደራዊ ስልጣን ያለውን ሰው ከተመለከተ ሕልም አላሚው የበላይ እና ጠንካራ ስብዕና እና ውሳኔዎችን ለማድረግ ሊታመን ይችላል። አንዲት ያላገባች ሴት የውትድርና ባለስልጣን ሲያናግራት ከተመለከተ፣ ጠንካራ ስብዕና ያለው ሰውን እንደምታገባ ያሳያል። አንድ የህልም አላሚ ማንኛውም ሰው ወታደራዊ ባለስልጣንን ከተመለከተ፣ በሥራ ቦታ ካሉት ከፍተኛ ቦታዎች ቦታ ማግኘቱን ያመለክታል። በህል የውትድርና ደረጃ አንድ ሰው በህልሙ ተማሪ ከሆነና ወይም ደግሞ የዩኒቨርሲቲ ተማሪ ከነበረና በህልሙ የውትድርና ደረጃን ከተመለከተ በትምህርት ህይወቱ ውስጥ የላቀ ሰው መሆኑን ያሳያል። ከትምህርት ቤቱ ውስጥም ከተማሪዎቹ አንዱ የላቀ ደረጃ ያለው የመጀመሪያው ሰው መሆኑን ያሳያል። የውትድርና ደረጃን መመልከት በስራ ቦታ ማስተዋወቅን ያሳያል። አንድ ህልም አላሚ በህልሙ የሚያውቀው የቅርብ ሰው የወታደራዊ ደረጃዎችን ሲያስቀምጥ ከተመለከተ ህልማላሚው በሕይወቱ ውስጥ ስኬታማ እና የላቀ ሰው መሆኑን ያሳያል። የውትድርና ደረጃን መመልከት ሀገሩን ወይም መሬቱን ለመጠበቅ ምክንያት ሁሉን ቻይ በሆነው አምላክ መንገድ ላይ ሰማዕትነትን ሊያመለክት ይችላል። አላሁ ዓለም። በህልም የጦር ሰፈርን መመልከት በህልማላሚው ህልም ውስጥ የጦር ሰፈርን ከተመለከተ በአጠቃላይ አዎንታዊ ትርጉምን ይይዛል። ይህም የህልማላሚውን ሁኔታዎች ወደ ተሻለ ደረጃ ለመለወጥ ሲያመለክት እንደ ጋብቻ መውለድን፣ ከአንድ ደረጃ ወደ ሌላ ደረጃ መሸጋገርን፣ ኃላፊነት ወይም ስራ መጀመርን፣ እራስን መቻልና በህልሙ የህይወት ስኬትና እድገት የሚያመለክት ነው። የውትድርና ሰፈርን መመልከት ህልማላሚው ውሳኔ ከማድረጉ በፊት በትክክል ማሰብ እና በህይወቱ አስፈላጊ ጉዳዮችን ጥበበኛ እና ምክንያታዊ መሆንን እና ህይወቱን በጥሩ ሁኔታ ለመምራት የማደራጀት እና ችሎታ ችግሮች በእሱ ላይ ተጽዕኖ እንዳያሳድሩ ያሳያል። ውጤቱን ሳይፈሩ በድፍረት ሲገጥሟቸው እና እና ከፍተኛውን ቦታ ለመድረስ ቆራጥነትን እና ፍላጎትን ተለይቶ ይታወቃል። ወታደራዊ አውሮፕላን በህልም ውስጥ ያለው ወታደራዊ አውሮፕላን በሁሉም ሰው ዘንድ ትልቅ ቦታ የሚሰጠውን እድገት፣ ስኬት እና ደስታ የሚያሳይ ማስረጃ ነው። እሱም ህልማላሚው ለብዙ ሰው ትኩረትና ክብር ይሆናል። ለባለ ትዳር ሴት ወታደራዊ አውሮፕላንን ማየት ባለቤቷ ከእንደገና ሊያገባ ይችላል። የውትድርናው አውሮፕላን ማራኪ የውበት ምልክት ነው እና ባሏን ላለማጣት መጠንቀቅ አለባት። በወንድ ህልም ውስጥ ደግሞ ወታደራዊ አውሮፕላን እሱ ያገኘውን ስኬት ያመለክታል። በህይወት ውስጥ እሱን የሚደግፉትን በሁሉም ጉዳዮች ላይ እሱን የሚያግዙትንና በተሻለ ሁኔታ እንዲቀጥል የሚያነሳሱትን ቅን ሰዎች መርዳት ወይም እርዳታን ያመለክታል። እስካሁን ስለ ወታደር እና ስለ ወታደር ልብስ ካወራን እስኪ ስለመተኮስ አብረን እንሂድ። እስኪ አጠር ባለ መልኩ ማለት ነው በህል በጥይት መተኮስ አንድ ወላጅ ልጁን በጥይት ሲመታ ከተመለከተ በልጅና በወላጅ መካከል አለመግባባት እንዳለ ያመለክታል። ወላጅ የመተኮስ ምልክትን ሲመለከት እንደ ጥሩ አለመያዝን አሉታዊ ስሜት ነው። በሚስት ላይ መተኮስ ወይም ደግሞ የታመመችው ሚስት ከነበረ በመተኮስ ምክንያት በትዳር መካከል መለያየትን ወይም የትዳር መፍረስን ያሳያል። ጓደኛ ላይ መተኮስ ደግሞ በጓደኛ መካከል ያለውን አለመግባባት ወይም ችግር ያመለክታል። ዘመን ላይ መተኮስ ደግሞ ክርክር እና ጎጂ ቃላትን ያመለክታል። እንደ ሰርግ ባሉ የደስታ ቦታዎች ላይ የተኩስ ወይም የጥይት ድምፅ መስማት ደግሞ መልካም ዜናን ያመለክታል። በቀብር ስነ ስርዓት ላይ የተኩስ ድምፅ መስማት የሚረብሽ ወይም አስደንጋጭ ዜናን ያመለክታል። ራሱን በስህተት ሲተኩስ ከተመለከተ የበታችነት ስሜት ሊሰማውና ለራሱ አድናቆት እንደሌለው ሊሰማው ይችላል። እናም በአጋጣሚ ሌላ ሰው ላይ መተኮሱን ከተመለከተ አስቀድሞ ያሰበውን ፍርድና በሌሎች ጉዳት እንደሚጠብቀው ያመለክታል። በጥይት እራስን ማጥፋትን በተመለከተ ደግሞ የመንፈስ ጭንቀት እና የአቅም ማጣት ስሜትን ያመለክታል። ጭንቅላት ላይ ጥይት መተኮስ ግን በግትርነትና በወላጆች ላይ አመፀኝነት እና በዚህ ምክንያት የሚያስከትለውን አሉታዊ ውጤት ያመለክታል። ጥይትን አፍ ውስጥ መተኮስ በተመለከተ በቃላት አለመግባባትንና ከፍተኛ ፉክክርን ያመለክታል። በህልም የጥይት እርሳስ ማገኘት፣ በህልም የጥይት እርሳስ ማገኘትን በተመለከተ ለችግር ጊዜ የሚተርፍ ብዙ ሀብት ማከማቸትን ያመለክታል። አንድ ሰው በህልሙ ብዙ ጥይቶችን ሲሰበስብ ከተመለከተ ይህ ማለት በከባድ ችግር ውስጥ ለመጋፈጥ እየተዘጋጀና ጥንካሬውን እየሰበሰበ ነው ማለት ሊሆን ይችላል። አንድ ሰው እርሳስ እየገዛ እንደሆነ ከተመለከተ የፕሮጀክት አጀማመርን የሚያንጸባርቅ ሲሆን፣ ይኸ ውዝግብ ከፍተኛ ውይይትና ችግሮች ሊያጋጥሙት ይችላሉ። በህልም ውስጥ ጥይትን በኪስ ውስጥ ማስቀመጥ የገንዘብ ደህንነትና ጥንካሬ የመሰማት ፍላጎትን ያመለክታል። ሌላው ትርጓሜ ደግሞ በአንዳንድ ችግሮች ሊታወሱ የሚችሉ ግንኙነት ለመጠገን የሚደረገውን ጥረት ያመለክታል። አንድ ህልም አላሚ ከሌላ ሰው ጥይት ሲቀበል ከተመለከተ ከዛ ሰው የሚያገኘውን ድጋፍ ያሳያል። ህልም አላሚው ጥይትን መስጠት በተመለከተ ሌሎችን ለመጠበቅ ያለውን ቁርጠኝነት ያሳያል። በህልም ጥይቶችን የመፈለግ ሂደትም አለ። የደህንነት አስፈላጊነትን ወይም ተግዳሮትን የመጋፈጥ ፍላጎት ተደርጎ ይቆጠራል። አመራር ማጣት ተጽዕኖን ስለማጣት ወይም በግል ስልጣን ስልጣን ላይ ክሳራ ስለማድረግ ያለውን ስጋት ያሳያል። አንድ ሰው በጥይት የመገደሉ ህልም ካየ ከባድ ጉዳት ወይም ከባድ ቅጣት ከደረሰበት በኋላ ሊያመልጥ የሚችል አስቸጋሪ ጊዜን ያመለክታል። ወደ ሰማይ መተኮስን በተመለከተ ተቃዋሚዎቹን ለማስፈራራት እና ጥንካሬውን ለማሳየት እንደሚሞክር ያመለክታል። ተኩሱ ወደ ሰው ከነበረ እና ሰውየውን ካልመታ ባልተሳካ ውድድር ብስጭትን ያመለክታል። የጥላቻ ግልኙነትንም ያሳያል። ነገር ግን ህልማላሚው ተኩሱን በኢላማ ከመታ ጥላቶቹን ያሸንፋል። አንድ ህልማላሚ በህልሙ የጦር መሳሪያ ወይም ጥይት እንደያዘ ከተመ በወደፊት ህይወት ውስጥ ብዙ ስኬቶች እንደሚመጡ ያመለክታል። አንዳንድ ጊዜ የማሽን ሽጉጥን ማየት ወይም ደግሞ ድምፅ መስማት ስለወደፊቱ ወደፊቱ መደናገጥን፣ ግራ መጋባትንና መጨነቅን ሊያመለክት ይችላል ይላሉ። ውድና የተከበራቸው የት ቤተሰቦች የዛሬው ፕሮግራም በዚሁ ይበቃኛል። ህልም አያልቅም አያልቅም አያልቅም። ያው የሁላችሁንም ጥያቄ ለማካተት ብዬ ነው። እንደወድዳችሁ ተስፋ አድርጋለሁ። ከወድዳችሁት ላይክ ላይክ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ እንደዚሁ ሰብስክራይብ አድርጉ። የደወል ምልክቱን በመጫን አዳዲስ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድና የተከበራችሁ የቤተሰቦቼ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ወዳችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ